ሰበር ዜና አርቲስት ኢትዮጵያ በቀለች አንድ ነገር ብትሆን እንኳን ስልጣን ላይ ሆነ ከስልጣን ወርዳ አትኖርም ሲል አርቲስት ዮሐንስ በቀለ ቶክቻው የሲዳማ ክልል ሰላምና ፀጥታ ቢሮ ኃላፊውን አቶ አለማየሁ ጢሞቴዎስን አስጠነቀቀ አለማየሁ አለማየሁ ጢሞቴዎስ ኢትዮጵያ በቀለች ማለት ነው አንድ ነገር ትሆንና ነፍስህን ይሁን ነፍስህን ነው የማጠፋው እዛች ምድር ላይ አይደለም ፖሊስ ኮሚሽነር ሆነ ከስልጣን ወርዳ አትኖርም እዛች ምድር ላይ አዎ ከህግ ውጭ አንተ እንድትሰራ ህግ የፈቀደልህ የትኛው ህግ ነው የፈቀደልህ? ማን ነው እሱ እየፈቀደልህ? አዎ ኢትዮጵያ በቀለች አንድ ነገር ትሁንና፣ አለማየሁ ጤዎስ ጢሞቴዎስ ይኸው፣ በነፍስ በነፍስ ላይ ፍረድ። አርቲስቱ ሲቀጥልም በግፍ የታሰረችውን ድምፃዊት ኢትዮጵያ በቀለችን ከልጆቹ አቅፍ ውስጥ አውጥተ የትኛውም ክፍለ ከተማ እንዳትገኝና ምግብ ለማድረስም አልተቻለም ሲል ገልጾ ድምፃዊቷ ላይ ለሚደርሰው ነገር ነፍስ ላይ ፍረድ ሲል አቶ አለማየሁ ላይ ዝቷል። ማንህም አታመልጥም። ማንም አይደለህም። ከተራ ስፍራ መጥተን የተሾምከው ተራ ሰው ሆነ ትወጣለህ። ስለዚህ አሁን በተቀመጥክበት ወንበር ከልጆች ዕቅፍ መሃል አውጥተህ እቺን ምስኪን ልጅ ለሕዝቧ ተሟገተች ብለ ለድሃው ድምፅ ሆና ቆመች ብለ ያው አሁን አራተኛ ቀን ነው አምስተኛ ቀን ነው ያለው የትኛውም ክፍለ ከተማችን ተፈልጋ የለችም። ለመጠየቅም ምግብን ለማድረስ አልተቻለም። አለማየሁ ጢሞቴዎስ ሆይ ስማ። እቺ ልጅ ኢትዮጵያ በቃ ልጅ አንድ ነገር ትሁንና ነፍስ ላይ ፍረድ ነው ምል። ድራሽህን ነው የማጠፋው። ድራሽ ድራሽ ይጠፋል። የትም አትገባት። የት እስር መፍትሄ እንደሚሆን የክልሉ መንግስት ተረድቶ በአስቸኳይ አርቲስቷን እንዲፈታም ሲዳማ ኒውስ ጥሪ ያቀርባል። ሲዳማ ኒውስ የህዝብ ድምፅ።